ሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋይ ነው። በራስ ማፈር፣ የበታችነት ስሜት፣ ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ለምን? ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቀው መቼ ነው? ራቸዋል እንዴት እንደሚፈሩም አላውቅም። ያስፈራራቸዋል፣ ግን አይል ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰለህ እንደ እየላከላቸው ነው። ስ አሁን ለሷ ነው 83 ቪዲዮ የላከላት። ትናገር የእሷ ተራ ነው። የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነ አላውቅም። አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኝ፣ የሆነ የምታውቁ ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ እና ልጅቷ አሁንም እቺ ነች እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምን እና ከዛ አገናኘኋቸው፣ እሱን እና እዛ ለማውቃቸው ሰዎች ማለት ነው እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና እኔ ደግሞ ማናገር አልፈለግኩም። ልጅቷ ቢኒያም ነበረ ቢኒያም ኦር ማርቆስ ምናምን የሚባለው ሰውዬ ነው እያገባ ሲሳደብ ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኙት እንትን ይሄ ነው፣ ቢኒ ዲሽ ነው የሚባለው። ሶፍትዌር ኢንጂነር አይደለም፣ ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን፣ ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግ ነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። ሀያ አራት ሺህ ዩሮ ነው ደግሞ ዜ ያለው ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው ጋይዝ እ ዲሽ ሰራተኛ እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውዬው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራ እራስን መደበቅ በራስ ማፈር የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት። ጀርመን ሆምለስ ሆኖ አሜሪካን ሀገር ለአስር ቀን አሜሪካ ሀያ ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስት እና የጀርመን መንግስት እየተቀያየሩ ነው አገራቸውን የሚያገለግለው እሱንም የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። ሀያ አራት ሺ ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። ሀያ አራት ሺ ነው ደሞዜ፣ ሀያ አራት ሺ ዩሮ ነው ደሞዜ አይደለም። በሚሊዮኖች እርዳታ ረዳለሁ ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪ ዩ ቀጥል፣ ወድም ሲቀጥል ደግሞ ማለት ነው እና የራሱን ፒክቸር ተጠቅሞ ያቅም ለጥፎ ማያቅም ብርም የለውም እና የሚኖርበትን ማድራሻ ላኩልኝ ብዙ ሰው እየጠየቀ ነበር። እና የሚኖርበትን ማድራሻ የሚፈልግ ሰው ካለ ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር ይችላሉ። እኔም ዋትሳፕ ላይ ላኩልኝ። ለምን ሁለት ሰዎች ከጀርመን ደውለው በሕግ እንዲጠየቅ እንድናደርግ ማስረጃዎቹን ላኪልኝ ብለውኛል። እልክላቸዋለሁ። በሕግ እንዲጠየቅ እንዲያደርጉ ማለት ነው። ትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው አሞራው፣ ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቀው መቼ ነው? በየትኛው ሁለት ሺ አስራ ስድስት ወይ ሁለት ሺ አስራ ሰባት ላይ ነው። እሺ በኢትዮጵያ አመት አለውና አንዳንዴ፣ ቆይ ልጨርስልሽ እና እንደዛ ነው። ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቨን አሁን ለምሳሌ ሌላ ሴቶች ምናም ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቨን ፋይል እኔ የለኝም፣ ምክንያቱም የቆየ በጣም የቆየ ስለሆነ እና ኦልሞስት የስምንት ዓመት የዘጠኝ ዓመት ትንሿ እህት ስትወለድ የለጠፉት ፒክቸር ነበረ ማለት ነው። እሱ ራሷ አላት እና አሁን እሷ ስድስት ሰባት አመቷ ሊሆናት ነው እና ይሄን ያህል ነው ላይ ሰውየ በጣም እንትን ብሏል ላይ ቀራረው እና እንደዛ ነው ሰውየ የስድስት ዓመት የሰባት ዓመት እንትን ብሏል። እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ አስራ ስምንት አስራ ዘጠኝ ሀያ ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁል ጊዜም ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደረጉኝ በምጠቀመው ኢንስታግራም ላይ ዛሬ የለጠፈና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራሉ እና የአንተ አይነት ንቅሳት ተነቅሷል አንደኛ ያንተን ንቅሳት ኮፒ አድርጓል ሁለተኛ አንተን ቀድሞ ተዋውቆ ታሪክህን ጠይቆሃል ተግባብታችኋል ቁጥርህን ሰተከው አውርታችኋል የዛ እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለው እስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው በ ሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ ሰማንያ ሶስት ሴቶችን አጭበርብሯል እና እኔ እንዳልሆንኩኝ እወቁልኝ በላቸው። ስክሪን ሪከርድ አርጉ። አንተ እንዳልሆንክ እኔ እኔ አደለሁም እና በተለይ ደግሞ ስለ ሃይማኖት እና ስለ ብሄር ገብቼ ተናግሬ አላቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላቅም እና እኔም ራሱ ቪዲዮ ለመስራት ሞክራለሁ ሞክርሬ ትክክለኛ ፒ ለመለጠፍ ሞክራለው ማለት ነው። ግን እኔ አይደለሁም። ሳናገራችሁ የነበረው ስለ ሃይማኖት ገብቼ ተናግሬ አላውቅም፣ ስለ ብሔርም ገብቼ ተናግሬ አላውቅም። እና ሰዎች ላይ እየገባ ላይ ላይ እየገባ ይሳደባል፣ በጣም ይሳደባል። እና ሰዎችን አስቀይሟል እና ዲኤንቪ ቤንቪሌም እዚህ በመኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ። ሰው ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅል የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስ ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ፣ እና እዚህ ላይም ሆሳሚ። እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። እኔም ፎቶን ለጥፌ ቪዲዮ ሰራለሁ። ከዚህ በኋላ በማርቆስ ምንም አይነት ሴት መታለል፣ ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ እመጣለሁ ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣ ሁሌ ነው እንደዚህ የሚለው ያስፈራራል፣ እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል፣ ግን ቪዲዮም አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መሰለህ እንደ እየላከላቸው። አሁን ስቶርሚ ለእሷ ነው ሰማኒያ ሶስት ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥይ ህጤ